ግን ፎርቲንን በሌላ ወረቀት ላይ በደንብ መስራት አለብን። አስ ሾን ኢን ዘ ፊገር ፊገሩን አሳያቸዋለሁ። ከዛ ለሴ ኦር እንደዚህ ማስቀመጥ እንችላለን። ቦዲ ሁለት ቦዲዎች አሉ። ስለዚህ this is and object ነው። ይሄኛው ሌላ object ነው። this is mass ኤ and mass ቢ ማለት ነው mass a እና mass b ዘ ምንድን ነው? ማስ ኤ ኢዝ ትራቭሊንግ ኢን ስትሬት ላይን ኦን ሆሪዞንታል ሰርፌስ ኤንድ ኮላይድ ኢላስቲካሊ ነው። ስለዚ ኤላስቲካሊ ካ ካለ ሞመንተም ኬኔቲክ ኢነርጂ ምንድናቸው ማለትነው ኮንዘርቭ ናቸው። ዊዝ ስሞል ኦብጄክት ቢ አጤ ሬስት፣ እንደገና የዚኛው ሬስት ነው። ስለዚ ኢኒሽል ዜሮ ነው። ኦን ዘ ሴም ላይን ዊዝ ዘ ስፒድ ኦፍ ቪ የዚህ ደግሞ ኢኒሺያል ኤው ምንድን ነው ማለት ነው ቪ ነው።

ኢላስቲካሊ ስለሆነ ኢላስቲክ ከሆነ ኢኩዌሽናችን ምንድነው ማለት ነው m1 u1 plus m2 u2 m1 v1 plus m2 v2 አሁን እንተካው። ይኛውን ይሄ 0 ስለሆነ m ኤ initial ኤ ማለት ቪ ነው እዚ ኢኳልስ ቱ m ኤ final ኤ ፕላስ ኤም ቢ ፋይናል ቢ አግኝተናል። እችን ስታር ዋን እንበላት። ኬኔቲክ ኤነርጂን ኮንዘርቭድ ስለሆነ ዋን ኦቨርቱ ኤምኤ ኢኒሽል ኤ ስኩር ፕላስ ዋን ኦቨርቱ ኤምቢ ኢኒሽል ቢ ስኩር ዋን ኦቨርቱ ኤምኤ ፋይናል ኤ ስኩዌር ፕላስ ዋን ኦቨርቱ ኤምቢ ፋይናል ቢ ስኩር። ስለዚህ ሃፍ ሃፍቹ ይጣፋሉ ማለት ቦዝ ሳይድ በቱ ባባዛው፣ ስለዚህ ምን ይቀረኛል? ይሄ አሁንም ዜሮ ነው። ስለዚህ ኤምኤ ኢኒሽል ኤ ስኩዌር እዚ ኢኳልስ ቱ ኤምኤ ፋይናል ኤ ስኩዌር ፕላስ ኤምቢ ፋይናል ቢ ስኩዌር። አሁን ሌላኛውን እንትን ብንወስድ፣ ሌላኛውን ኢኩዌሽን ከዚህኛው ላይ ምን አገኛለን? ከዚህኛው ላይ ኤም ኤ ቪ ማይነስ ኤም ኤ ፋይናል ኤ እዚ ኢኳልስ ቱ ኤም ቢ ፋይናል ቢ ይሆናል። ኤ ኮንስታንት ስለሆነ ኤም ኤ ኢንቱ ቪ ማይነስ ፋይናል ኤ እዚ ኢኳልስ ቱ ኤም ቢ ፋይናል ፋይናል ቢ ይህን ደግሞ ለሴ ስታርት ቱ ልበል ነው። ስታርቱ ልበል ከዛን አሁን ወደዚህ ጋር እንመለስ። ወደዚህኛው ስንመለስ ይሄ ማለት ምንድነው? ኤም ኤ ፋይናል ይሄ ኤ ነው። ስለዚህ ፋይናል ስኩዌር ነው፣ ኢኒሻል ማለት ነው። ማይነስ ኤም ኤ ፋይናል ኤ ስኩዌር እዚ ኢኳልስ ቱ ኤም ቢ ፋይናል ቢ ስኩዌር ኦኬ ኤም

አሁን ይሄኛውን ስታር ስሪ ብንል ስታር ቱን ለስታር ቢን ና ያካፍል ወይ ደግሞ ስሪን ባይ ስታርቱ ስታርቱ ስለዚህ ምንድን ነው የሚሆነው ኤምኤ ኢንቱ ፋይናል ማይነስ ኤ ቪ ማይነስ ቪ ኤ እዚ ኳልስቱ ኤም ቢ ፋይናል ቢ ስኩዌር ኦቨር ኤም ኤ ኢን ቱ ማለት ማለት ነው። ቪ ማይነስ ቪኤ እዚ ጋ ደግሞ ኤም ቢ ቪቢ ይሄና ይሄ ይጣፋሉ። ይሄና አንዱ ፖዘቲቭ ነይሄ ይሄ ይጣፋል። ይሄ በዚ ጋ ይጣፋል። ዛን ቪ ፕላስ ቪኤ እዚ ኳልስቱ አንድ ቪ በዚህ ቢጠፋ ቪ ቢ ይሄን አግኝተናል። ቪ ቢ ይህንን ስታር ፎር ብንል ይሄን ፎር በመጀመሪያ ውስጥ እንተካ። የመጀመሪያው ማለት ኤም ኤ ፋይናል እዚ ኳልስ ቱ ኤም ኤ ፋይናል ኤ ፕላስ ኤም ቢ ፋይናል ቢ። ስለዚህ በቢ ቦታ ይሄን እንተካ ኤም ኤ

ለኤም ኤ ፕላስ ኤምቢ ስለዚህ ፋይናል ኤ አግኝተናል። ቪ ኢንቱ ኤምኤ ማይነስ ኤም ቢ ኦቨር ኤምኤ ፕላስ ኤም ቢ። አሁን ቀጥለን ኢምፐልስ መፈለግ ነው በቃ። ምክንያቱም ኢምፐልስ ማለት ምንድነው? ኤፍ ቼንጅ ኢን ታይም ኦር ቼንጂን ሞመንተም ማለት ነው። ይሄ ማለት ደግሞ ፒ ፋይናል ማይነስ ፒ ኢኒሺያል ማለት ነው። ስለዚህ ኢምፐልስ ኦን ኤ ባይ ቢ ማለት ኢስ ጊቭን ባይ እንደዚህ ማድረግ እንችላለን። ፒ ፋይናል ማለት ኤም ታይምስ ቪ ፋይናል ማለት ነው የኤ ማይነስ ኤም ታይምስ ኢኒሺያል ኤ ማለት ነው። ስለዚህ ኤም ኮንስታንት ነው አደለ? ኤም ኤ ኢንቱ ፋይናል ኤ ማይነስ ይሄ ኢኒሺያል ደግሞ ቪ ነው ስለዚህ ቪ እንለዋለን። አሁን በዚህ ቦታ ይሄኛው መተካት ነው። ከዚህ በኋላ ኤም ኤ ኢንቱ ቪ ኢንቱ ኤም ኤ ማይነስ ኤም ቢ ኦቨር ኤም ኤ ፕላስ ኤም ቢ ማይነስ ቪ እዚህ ኤል ሲ ኤም ን ብናወጣ ይሄ ነው። ዜን ኤም ኤ ኢንቱ ቪ ኢንቱ ኤም ኤ ማይነስ ኤም ቢ ማይነስ

ኤምቢቪ ኦቨር ኤምኤ ፕላስ ኤምቢ ኦኬ፣ ይሄና ይሄ ይጣፋሉ። ስለዚህ ይሄና ይሄ ተመሳሳይ ስለሆኑ ኤምኤ ኢንቱ ኔጌቲቭ ቱ ኤምቢቪ ማለት ነው ኦቨር ኤምኤ ፕላስ ኤምቢ። ይሄ ደግሞ ምንድን ነው? ቱ ታይምስ ቱ ታይምስ ኤም ኤ ታይምስ ኤም ዲ ታይምስ ቪ ኦቨር ኤም ኤ ማ ፕላስ ኤም ቢ ይሆናል። ይሄ ኢምፐልስ ኦፍ ኤ ባት ባይ ቢ ማለት ነው። ሌላኛው ኢንተርናሽናል ተመሳሳይ ከቅድሙ ጋር ነ ኢንተርናሽናል ስፔስ ስቴሽንስ አክትድ ባይ አክትድ

ራዲየስ ኦፍ ኤርዝ ስኩዌር እናውቃለን፣ ግን በሆነ ሄት ላይ አ ኤች ሀይት ት ላይ ደግሞ ምን እናደርገዋለን? ጂ ፕራይም የሁለተኛውን የሁለተኛው ግራፊቲ ስለሆነ ጂ ማስ ኦፍ ኤርዝ ኦቨር ራዲየስ ኦፍ ኤርዝ ፕላስ ኤችን ዘውል ስኩዌር ማድረግ ነው። ከዛ ቴክ ዘ ሬሽዮ ሬሽዮ ጂፕራይም ኦቨር ጂ ብንል ጂፕራይም ማለት ጂኤም ኦቨር ራዲየስ ኦፍ ኤርዝ ፕላስ ኤች ዘውል ስኩዌር ኢንቨርስ ራዲየስ ኦፍ ኤርዝ ስኩዌር ኦቨር

ቴንሽን ኢንቲ ኤ ይላል። ስለዚህ ስትሪንጋችን ይሄ ነው። ዘን ኦብጀክታችን ይሄኛው እንደዚህ ማለት ነው። ዚስ ስትሪንግ ኤ ስትሪንግ ቢ፣ ዲስ ሰርቲ ዲግሪ ነው። ይሄ ደግሞ ዊዝ ቨርቲካል ስላለ ሲክስቲ ዲግሪ። ዚስ ስትሪንግ ኤ ስትሪንግ ቢ ነው ዘን ስትሪንግ ሲ ደግሞ ይሄ ነው። ዘን ማሷ እቺ ናት ማለት ነው። ለዛ ምንድነው የምናደረገው? ይሄ ሪዞልቭ ማድረግ ነው። በቃ ሪዞልቭ ስናረግ ይሄን እናገኛለን። ቲ ኤ ሳይንስ 60 ኢዝ ኢኳልስ ቱ ቲ ቢ ሳይንስ 60፣ ወደዚህ ጋር እና ወደዚህ ጋር ካለው ማለት ነው፣ ሳይንስ ሰርቲ። ስለዚህ ይሄኛው ደግሞ ምን ማድረግ እንችላለን? በሌላ መልኩ ቲ ኦፍ ወደ ላይና ወደ ታች ደግሞ

ሲክስቲ ፕላስ በቲቢ ቦታ ቲ ኤ ሳይንስ ሲክስቲ ክስቲ ኦቨር ሳይንስ ሰርቲ ታይምስ ኮሳይንስ ሰርቲ እዚ ኮአልስቶ ኤምጂ ማለት ነው። እሺ ማና ማኒ ጣፋለ ይህኛው አሁን ለእያንዳንዱ ማለት ነው ይህኛው ዋን ኦቨር ቱ ነው አለ ቲ ኤ ዋን ኦቨርቱ ነው ፕላስ ይህ ሩት ስሪ ታይምስ ቲኤ ብንል ይሄ ደግሞ የዚህኛው ሃፍ ነው። የዚህኛው ሩት ስሪ ኦቨርቱ ነው። ሲንገለበጠው ሩት 3 ኦቨር 2 ይሆናል እዚ ኢኳልስ ቱ ኤምጂ ስለዚህ፣ ኦኬ ዘን ቲኤ ሃፍ ነው። እዚ ኢኳልስ ቱ ኦር አንድ ላይ እንደምር ይሄኛው ነው። ይሄን ፕላስ ይሄኛው ምንድነው የሚሆነው? ስሪ ይሆናል። ሩት ስሪ ታይምስ ስሪ ስሪ ነው፣ ስሪ ኦቨር ቱ ማለት ነው። ስሪ ኦቨር ቱ ዝ ኢኳልስ ቱ ኤምጂ። ስለዚህ ኤልሲኤሙ ፎር ኦቨር ቱ ነው። ፎር ኦቨር ቱ ማለት ደግሞ ቱ ነው። ስለዚህ ቱ ታይምስ ቲ ኤ ዝ ኢኳልስ ቱ ኤምጂ። ዴርፎር ቲ ኤ የተፈለገው ኤምጂ ኦቨር ቱ ይሆናል ማለት ነው። ኩሽን 19 አስ ሾን ኢን ዘ ፊገር

60 ውችዝ 250 ደርፎ ኪኔቲክ ኢነርጂ ፋይናል ማለት ሃፍ ኦፍ ኤምቪ ስኩዌር መሆኑን እናውቃለን። ዲሲስ 250 ኢኳልስ ቱ ኦቨር ቱ ታይምስ ቪ ስር ነው ይሄኛው 10 ነው በ1 25 ፋ ማለት ነው። ደን የጠየቀው ሞመንተም ኤም ታይምስ ቪ ፋይናል ነው። ማሱ አሁንም 20 ታይምስ 5 which is 100 ኪሎግራም ሜትር ፐር ሰከንድ ማለት ነው። ኩዌስቺን 20 0.2 ኪሎግራም ማስ አታችድ ቱ ኢንድ ኦፍ ስትሪንግ ስፕሪንግ ሙቪንግ አፕ ዳውን ስሩ 10 ሳይክልስ ይሄኛው የስፕሪንግ ኢኩዌሽን ማስታወስ ነው። ስለዚህ ፍሪኩዌንሲያችን ምንድነው? ቴን ሳይክል ነው። ቴንሳይክል ፐር ሲክስ ፐር 6.5 ነው የሚሄደው ስለዚ ቺስ 1.54 ሄርዝ ይመጣል። ይሄኛው ዘን ከዚህ ላይ ምኑን እናገኝ? አንጉላር ስፒዱን እናገኝ። አንጉላር ስፒድ ማለት ደግሞ ቱ ፓይ ፍሪኩዌንሲ ቱ ፓይ ታይምስ 1.54 4 ስታካፍሉት አፕሮክሲሜትሊ ይህን ይመጣል። ንከዚህ ላይ ፒሪዱን ብናገኝ ዋን ኦቨር ፍሪኩንሲ ነው። ስለዚህ ዋን ኦቨር ፍሪኩንሲ ፎር ነው 0.65። ስለዚህ ፒሪድ የጠየቀው ወይ ደሞ የኮንስታንት ኬን የጠየቀው እቺን ፎርሙላ ማስታወስ አለባችሁ። ኤም ኦቨር ኬ ማለት ነው የፔንዱለም ኤል ኦቨር ጂ ይህም አስታውሱም። ዘን ስኩዌር ብናረግ ቦት ሳይድ ምን እናገኛለን? ቲ ስኩዌር ዚኳልስቱ ፎር ፓይ ስኩዌር ኤም ኦቨር ኬ። ዘን ኬ ኢስ ፎር ፓይ ስኩዌር ኤም ኦቨር ቲ ስኩዌር። ከዚህ በኋላ ስትተኩት 18.93 ኒውተን ፐር ሜትር ይመጣል። ኩዌሽን

ይሄ ደግሞ በሚዲየም ውስጥ ነው ማለት ነው። ይሄ ኮንስታንት ነው፣ ስሪ ታይምስ ቴን ፓወር ኦፍ ኤ ሜትር ፐር ሰከንድ በማድረግ ኦቨርቪ ማድረግ ነው። ከዛ የስኔልስ ለውን ማስታወስ ነው። ስኔልስ እንግዲህ፣ የሪፍራክቲቭ ያጠናው ሎው ኦፍ ሪፍሌክሽን፣ ሎው ኦፍ ሪፍራክሽንና ዲፍራክሽን የሚባሉትን ማስታወስ አለባቸው። ዘ ጌጅ ፕሬሸር አት ቦተም ኦፍ ፒንት ኦፍ ቢር አት ዴፕዝ ኦፍ ዲስ ስ ይሄ ነው አለ ዋት ስ ደንሲቲ ኦፍ ዘ ቢር አብሶሊት ፕሬሸር አደ ቦተም ኦፍ ፒንት ዩስ ጂ ይሄን ተጠቀሙ ይላል ስለዚህ ፎርሙላ አለን አለ የፕሬሸር ኦፍ ጌጅ ኢስ ኢኳልስቶ አብሶሊት ፕሬሸር ማይነስ አትሞስፈሪክ ፕሬሸር ማለት ነው ስለዚህ ከዚህ ላይ ጌጅ ፕሬሸር ማለት ስለዚህ ምንድን ነው ሮ ጂ ኤች ነው ኢስ ኢኳልስቶ ፒ ኦፍ አብሶሊት ፕሬሸር ፒ ኦፍ አትሞስፈሪክ ፕሬሸር ዘን ዴንሲቲ ነው ስለዚህ ዴንሲቲውን ለማግኘት ምድረው የምናደርገው መጀመሪያ፣ እስቲ እዚህ ጋር እንደዚህ እናድርግ። ጌጅ ፕሬሽር ጌጅ ማለት ነው። ጌጅ ኢስ ኢዝ ኢኳልስ ቱ ሮ ጂ ኤች ኦቨር ጂ ኤች ኦቨር ጂ ኤች ዴንሲቲ ኢስ ኢዝ ኢኳልስ ቱ ምን ይሆናል እዚህ ጋር እ ጌጅ ፕሬሽራችን ይሄ ነው 1400

አንድ መቶ አንድ ሺህ ሶስት መቶ ሃያ አምስት እንደየንትኑ ይሰጣቸዋል። ፈተና ላይ ብዙ ጊዜ ቱ ፎር ፋይቭ 0 አድርገን ማስቀመጥ እንችላለን ማለት ነው። ኩዌሽን ትዌንቲ ትሪ ኤ ብሎክ ኦፍ ውድ ኢዝ ፕሌስድ ኢን ዋተር። ይህም ከየፍሉድ መካኒክስ ጋር የተገናኘ ነው። ደንሲቲ ኦፍ ውድ ኢዝ ዲስ መች። ዋት ፐርሰንት ኦፍ ዘ ብሎክ ኢዝ ሰብመርጅድ? ስለዚህ ሰብ መርጅድ የፐርሰንት ኦፍ ሰብ መርጅድ ሰብ መርጅድ ኢዝ ኢኳልስ ቱ ዴንሲቲ ኦፍ ውድ ዲቫይድድ ባይ ዴንሲቲ ኦፍ ዋተር ሪላቲቭ ዴንሲቲ እንደማለት ነው። ታይምስ 100 ፐርሰንት ማለት ነው። 125 ዲቫይድድ ባይ ዴንሲቲ ኦፍ ዋተር ታይምስ 100 12.5 ፐርሰንት ማለት ነው። አን ኦብጀክት ኢስ ሎኬትድ ይሄ ደግሞ የሚረር ኢኩዌሽን አስታውሱ። እዚህ ጋር 1 ኦቨር ፎካል ሌንግስ 1 ኦቨር ዲስታንስ ኦፍ ኢሜጅ 1 ኦቨር ዲስታንስ ኦፍ ኦብጀክት ምሉትን ማስታወስ ነው። ስለዚህ how far from the lens is image ነው የፈለገው። ስለዚህ ይሄ ነው ማለት ነው 1 ኦቨር ዲስታንስ ኦፍ ኢሜጅስ 1 ኦቨር ፎካል ሌንግስ 1 ኦቨር ኤስኦ ማለት ነው። ፎካል ሌንግዛችን 0.1 ማይነስ 1 ኦቨር 0.15 ነው። ስለዚህ ኤልሲኤሙን አውጥታችሁ ክሪስ ክሮስ ስታረጉ ዚሮ ፖይንት ስሪ ታገኙታላችሁ። እሱንም ቼክ አድርጉት። ዋት ኢዝ ዘ ስቱደንትስ አሁንም ተመሳሳይ ነው። ቶል 5 ሜትርስ ኢን ዘ ፍሮንት ኦፍ ሌንስስ ይላል። ይሄም ተመሳሳይ ነው። የሚፈልገው ግን ምንድነው ቢሃይንድ ለሌንስ ዋት ኢዝ ዘ ሄይት ኦፍ ዘ ስቱደንት ይላል። ስለዚህ ምንድነው ማግኘት ያለብን ኤች ኦ አለን አይደል? 1.5 ሜትር ይረዝማል? ኤስኦ ከሌንሱ ወይ ደግሞ ከሚረሩ ወይ ደግሞ ከሌንሱ ምን ያህል ነው የራቀው ፋይቭ ነው። ዘን ኤስ አይ ኢስ እዚ ኳልስቶ ዚሮ ፖንት ፋይቭ አለ። ከዚህ ላይ እንትን የለን ምንድን ነው ማግኒፊኬሽኑ እንፈልቅሽ ማግኒፊኬሽን ማለት ኔጋቲቭ ኤስ አይ ኦቨር ኤስኦ ማለት ነው። ዘን ኔጋቲቭ ዚሮ ፖንት ፋይቭ ዲቫይድድ ባይ ፋይቭ Is, is equal to negative 0.1። ይሄ ኔጌቲቭ ምንድን ነው ማለት ነው? ኢንቨርትድ መሆኑ ነው የሚያሳየን፣ ኢንቨርትድ መሆኑ ነው። ስለዚህ ከዚህ ላይ አሁን ማግኒፊኬሽን ኢስ ኤች አይ ኦቨር ኤች ኦ በምለው ኤች አይ ነው የፈለግነው። ማግኒፊኬሽን ታይምስ ኤች ኦ ዘን ኔጌቲቭ 0.1 ታይምስ ኤች ኦ ኢስ 1.5 ኢስ ኢኩዋልስ ቱ ኔጌቲቭ 0.15። አሁንም ምንድን ነው ኢንቨርትድ መሆኑ ነው። ሌንስ ላይት ሬስ ፍሮም ካንድል ፍሌም አር ኢንሲደንት ኦን ኮንቬክስ ሚረር ኮንቬክስ ሚረር ነው። ስለዚህ ኮንቬክስ ሚረር ከሆነ አይዲያል ኢሜጅን ነው የምናገኘው ማለት ነው። ስለዚህ እንደዚህ ነው፣ ከዛ ሪፍሌክት ያደርጋል በዚ ጋ የሚመጣው ሪፍሌክት ነው የሚያደረገው። ስለዚህ ትንሽዬ ኢሜጅ እዚጋ ትፈጠራለች ማለት ነው። ስለዚህ ፕሮፐርቲ ነው ነው ፕሮፐርቲዎች ራዲዮ ዌቭዝ እንደ ጋማሬ ትራቪሊንግ ኢንስፔስ ሃቪንግ ዘ ሴም ስፔስ ላይ ከሆነ ዘ ሴም ስፒድ አላቸው 3 ታይምስ ቴን ዘ ፓወር ኦፍ 8 ነው መሄደው ማለት ነው። ትራንስቨርስ ዌቭ ኦፍ አምፕሊቲዩድ 02 ትራንስቨርስ ኦፍ 02 ዌቭ ሌንግዙ ደግሞ ስሪ ነው። ቱዋርድ ላይት ስፒዱ ይሄ ነው። ፒሪዱን የፈለገው ስለዚህ ከዚህ ላይ

በምንድን ነው ማለት ነው? በራዲዬሽን ነው ማለት ነው።